ሩች እየተባልሽ ነው። ሰላም በልኝ። ሰላም እየተባልሽ ነው ባልሽ። አዎ እንደዛ ነው። እና እድሜያችሁ ከሰላሳ አራት ከሰላሳ አምስት አመት በላይ የሆናችሁ አግብታችሁ ያላወቃችሁ ልጅ የሌላችሁ ካላችሁ ሚስት አለ። እነ አልሚ ላስገባው ያልኩትን ሰውዬ አስገባው አስገባው። የት ነው ያለው? አስገባው። አልሚዬ አንቺን ውድድ እኔም እኮ ውድድ ነበር። ማለት የወሴት ቁጥሬን አላስቀምጥም አልክ እንጂ ቁጥርህን። ቆይ እሺ፣ ቁጥር ካላስቀመጠ ታዲያ የሰው ልጅ በምንድን ነው የሚያወራው? ቆይ እሙዬ እዚህ ጋር በተለይ አልምዬ እወድሻለሁ፣ ልሞትልሽ ነው ልታነቅ ነው። በተለይ ምን ፋይዳ አለው? ለኔ ፋይዳ አይሰጠኝም ይሄ። ስለዚህ በውስጥ ቁጥርህን አስቀምጠን፣ በቃ አለምዬ ደውዪልኝ በቴሌግራም ብላ ቁጥርህን ስታስቀምጥ ያኔ እንረጋዳለን። ዋው፣ እሺ እያለ ነው የካሜራው ልጁ። ልጄ ከኔ ጋር አይደለችም ለንደን ነው የምትኖረው። በጣም ደስ ይላል፣ እየተከታተልኩት ነው አይምሮ

ወይ በምንድን ነው የምትከታተለው በዲናር ነው አለ ደመወዙ ደግሞ አልሚዬ አንቺን ውድብ ማረገው ያለ ምክንያት ነው እኮ ምክንያትህን ለመናገር ቁጥርህን ስለ ቁጥርህን በፊደን ጻፍልኝና በውስጥ ምክንያትህን ትነግሪኛለህ እና አልሚ አንድ ቀን ተሳስቶ ተደበላለቀው እብደቱን አያለሁ። እንጠብቃለን። የሙድሜ ስንት ነው? የሙዬ እድሜ ሰላሳ ነው። ሰላሳ አመቷ ነው። ለምንድነው? እድሜያ ሰላሳ ነው። ትዳር ፈላጊ ናት። እሷ ደግሞ የትዳር አጋሯ መሆንበት ያላገባ ልጅ የሌለው እድሜው ከሰላሳ አምስት ዓመት በላይ የሆነ አትፈልጋለች። ኢትዮጵያው የሆነ ዘር፣ ቀለም፣ ሃይማኖት እንትን ሳንን አንለይም። ያው ሃይማኖት ሃይማኖት ኦርቶዶክስ ተከታይ ናት አልሚዬ። የምር ማግባት ፈልጌ ነው ኤክስ ክፋቱ እግዚኦ! የት ነው ያለችው? ያለችውማ ኢትዮጵያ ነው። ኢትዮጵያ ደብረ ብርሃን ያለችው አረሙ። ጥሩ ሰው መጥቶ ልጅ ቢኖረው ምን ችግር አለው? እያለች ነው ስ ኤክስ፣ አይለቀሽም በቃ ይመቸኛል። ልጅ ካለው እንደውም የጣሆና ኧረ የሚነበብ አለ ሚቱ